ያው እንደምናውቀው ቪዲዮ እንደምንመለከት ያፌት ተንኮል እንደቀጠለ ነው። ከታገቱት ሴቶች አንዷን አስወገዳት ማለት ነው፣ እንቃርጎ ገደላት ማለት ነው። በጣም ከባድ ነው። እናም ቢኒያም ደግሞ አሁን ላይ በመጀመሪያ የተደበቁ ፋይሎችን እንዳለ አውቶ እንዳዲስ ክስ ጀምሯል፣ በድጋሚ አሳልፎ ለፖሊስ አስይዞታል ማለት ነው። ያፌትን የተያዘበት ምክንያት አንደኛ የልጅቷን ነብስ አስወግዷል። ሁለተኛ እያደረገው ያለው ድርጊት እያንዳንዱ ስራዎች አሁን ላይ እየተጋለጡ ነው። ኤፍራታም፣ ቤዛም ሁሉም ተነስተውበታል። ያፌትም ያው ከመስራት ወደ ኋላ እንደማይል ከመግደል ወደ ኋላ እንደማይል ነብስ ከማጥፋት ወደ ኋላ እንደማይል ሁሉም በደንብ አድርገው ተገናዝበዋል፣ ተረድተዋል ማለት ነው። እናም ሲቀጥል ደግሞ ናታንም ዝምታውን ሰብሮ እያንዳንዱ ነገር እየተከታተለ ነው። ሲቀጥል ያው የታገቱት ሴቶች እዚህ ነው ያሉት ማለት ነው እና በጣም ከባድ ነው እና እንዳልኳችሁ በጣም ያሳዝናል። እባክን ተወኝ፣ እባክን ይቅርታ አድርግልኝ፣ ያጠፋው ጥፋትም ካለ እክሰህ አለው እባክን እያለችው ስትለምን ነው ሲጣርጎ የገደላት ነገር ግን አሁን ላይ ተይዟል ማለት ነው። ቢኒ አስይዞታል። እና በጣም ያሳዝናል። በጣም ከባድ ነው። በጣም ከባድ ነው። በአዲስ ቪዲዮ መጥቻለሁ ማለት ነው። አቤል ተጋለጠ። አቤል ተጋለጠ። አቤልን አስያዙት ማለት ነው። ያፌት አቤልን አስያዘው። እንዲሁም ጽዮን እና ዳግም ናቸው ያጋለጡት ማለት ነው። በምን ምክንያት እንደተጋለጠ የምነግራችሁ ይሆናል። ይህንም ቪዲዮ በላይክ ጀምሩ። ሰላም ሰላም፣ ውድ ሀገሬ ልጆች በያላችሁበት ስፍራ እግዚአብሔር ሰላም ይብዛላችሁ። በሀገር ውስጥ ከሀገር ውጭ ያላችሁ፣ የመሸባችሁም የነጋባችሁም እግዚአብሔር ይጠብቃችሁ፣ ሀገራችንን ሰላም ያደርግልን ለዚህ ቻይናል አዲስ ሆናችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ አትርሱ። እናም የምለቃቸው ቪዲዮዎች አዳዲስ መረጃዎች ወደ እናንተ እንዲደርሱ ሰብስክራይብ በማድረግ የደውል ምልክቷን በመንካት ተቀላቀሉ ማለት ነው። እናም በአዲስ ቪዲዮ መጥቼላችኋለሁ ያለው ነገር አብረን የምናየው ይሆናል። እናም አቤል በምን ምክንያት ነው የተያዘው? ማን ነው ያስያዘው? ማን ነው ያጋለጠው የሚለውን ግልጽ ማድርገው ይሆናል። እስከ ቪዲዮ ፍጻሜ ለመከታተር ሞክሩ ማለት ነው። እናም አቤላ ሁላችንም እንደምናውቀው አቤላ ዳግምን ሲያስፈራራው ነበረ። አቤላ ዳግምን በጣም ሲያስፈራራው ነበረ። ነገር ግን ዳግም ደግሞ የተጠቀመው ሲስተም በጣም ተመችቶኛል ማለት ነው። የተጠቀመውን ሲስተም በጣም ተመችቶኛል። እሱስ የተጠቀመው ሲስተም ምንድን ነው ልትሉኝ ትችላላችሁ። በአስፈራራው ሰዓት ምንድን ያደረገው ስልኩን ሪከርድ ላይ አድርጎት እየቀዳው ነበረ። አቤል ምንድን ያለው በዛን ሰዓት ያፌትን ዳግምን የወጋው ብዬ እኔ ብናገር ምን የሚፈጠር ይመስልሃል ሲለው፣ እኔ በፍጹም አላደረግኩም ያላደረግኩትን ነገር ለምንድነው ውሸት የምትቀበጣጥረው ሲለው፣ እሱን የምናየው ይሆናል አለ ማለት ነው። ማን አቤላ ማለት ነው። ነገር ግን ዳግም ደግሞ በሪከርድ ቀዳና ቀጥታ ወደ ማን ያስተላለፈው ይህንን ሪከርድ ቀጥታ ወደ ጽዮን አስተላለፈ። ጽዮንንም ደግሞ ያልሳመችውን ስማኛለች ብሎ ለማን ነው ፎቶውን የላከው? ለማን ነው የላከው? ለጽዮን ፍቅረኛ ማለት ነው፣ ለጽዮን ፍቅረኛ ለቢኒያም የላከው። ቢኒያም ደግሞ አመነ። የሚገርማችሁ ነገር በፍጹም እቺ ሴት ለእኔ የምትሆነኝ አይደለችም፣ ያለ ቦታዬን ያፈቀድኳት፣ ያለ ቦታዬን የወደድኳት ብሎ እራሱ መውቀስ ጀመረ። ማን ቢኒ ማለት ነው። ነገር ግን እዚህ ጋር የሰራችው ስህተት የለም ሌላው ቀርቶ ሲጠጋት ራሱ በጥፊ ነው የምትለው፣ አቤላን ማለት ነው። እውነት ለመናገር ማለት ነው። ግን አመነ፣ በቃ ምን ያድርግ። የሆነ ሲሳሳሙ ፎቶ አንስቶ የላከለት መስሎት ቢኒ በጣም ራሱን ሲወቅስ ነበረ። ለካሚ ያለ ቦታ ይን ያፈቀርኩት ይቺ ሴት ለእኔ አትገባኝም ነበር አለና ራሱን ወቀሰ ቢኒ። ቢኒ በጣም ነው ጽን የሚያፈቅራት። ምንም ብትሆን ረሱ ከጎኗ ልርቅ አልፈልግም፣ ይሄንን ቆሻሻ ልጅ አስወግደዋለሁ ሲል ነበረ። እናም ዞሮ ዞሮ እውነት ተደብቃትቀርም እውነት ተደብቃት ቀርም። ቤተሰብ እውነት በራሷ ሰዓት ነው የምትፈነዳው ማለት ነው አያችሁ። እውነት በራሷ ሰዓት ግልጽ ነው የምትሆነው። አሁን ላይ የተደበቀ እያንዳንዱ ነገር ግልጽ እየሆነ ነው። በጣም ተመሽቶኛል። እናም ያፌት የሚሰራው ስራዎቹ በሙሉ እየተጋለጠ ነው። አንደኛ ኤፍራታም እያንዳንዱን መረጃ ሁላችንም እናውቋለን፣ እየተከታተለች ነው። ቤዛም ደግሞ አሁን ከኤፍራታ ጋር አንዱና ያለውን ነገር ክትትል ላይ ነች። ሁለተኛ እናም ሲሆንም እንደዛው። ሶስተኛ ደግሞ ናታንም ባለፈው እንዳየን ልጅቱን እዛ ካገቷባት አግቷት ነበር እና ከዛ የታደጋት ማን ነው? ከፈጣሪ በታች ናታ ነው። ልጅቷን ልጅቷ ደግሞ በዚህ ምክንያት በጣም ጥሩ ነገር መልካም ነገር አድርጎልኛል እማዬ ግዴታ ከናታን ጋር መተዋወቅ አለብሽ ስትላት እናትየው ግን ልጅ እንዲህ አልፈጠንም እንዴ ስትላት አረ ችግር የለውም ልጁ በጣም ጥሩና በጣም መልካም ነው በጣም ጥሩ እኔን እኮ ታድጎኛ ልጅሽን እኮ ታድጓል ልማየ ስትላት እሺ ችግር የለውም አለች ማለት ነው ግን ልጅቷ ከቤት እንደወጣች ወዲያውንም ማለት ነው ወዲያውንም ስልክ ደወለችና ልጄን ተከታተላት ተከታተልና አሳወቀኝ አለች ማለት ነው ከዛም በኋላ ቀጥታ መታ ከናታን ጋር ስታወራ ከማየ ጋር መታወቅ አለብህ ስትለው አልፈጠንም እንዴ ትንሽ ጊዜ ስጭኝ፣ እስኪ ሲላት ማለት ነው ናታን። እንዴ ስራም ከፈለክ እማዬ እንድታገኝልክ በቃ ሁሉንም ነገር እማዬ ትተባበርሃለች ስትለው እሱማ ተገኝቶ ነው እንዴ፣ ግን በደህና ደመወዝ ከሆነ ችግር የለውም ብሎ ናታንም፣ ያው አሁን ላይ ያለበት ሁኔታ ከማንም ጋር መገናኘት አይፈልግም። የሆነ የጀመረውም ነገር ስላለ ያንን ግብ ላይ ወይ ደግሞ እስኪ ጨርስ ድረስ ከማንም ጋር መገናኘት አልፈለገም። ምክንያቱም ቢኒ እራሱ ደውሎለት ለሁለት ቀን ለሁለት ቀን ባንገናኝ ጥሩ ነው በስልክ ብቻ እናወራለን፣ ሲለው ነበረ። የተፈጠረውን ነገር ግን ማንም ሰው እዚህ ጋ ሊያውቅ አልቻለም፣ ምን እየተካሄደ እንዳለ። ያው ማንም ሰው የሚያውቅ የለም። ነገር ግን ቢኒ አሁን ላይ የጀመረው ስራ፣ ኃይለኛ ስራ ጀምሯል። የተዘጋውን ፋይል እንደ አዲስ ነው ያስከፈተው። አንደኛ፣ ሁለተኛ ደግሞ አሁን ላይ የተቀጠረው ዳኛ በገንዘብም በሙስናም በምንም በቃ የማይደራደር እውነትን በትክክል የሚፈርድ ዳኛ ነው አሁን ላይ እየሰራ ያለው ማለት ነው። እናም በዚህ ሰዓት ተጎጂ ማን ነው? ያፌት ነው። የሚገርማችሁ ከዚህ በፊት ያዘጉትን ፋይል እንዳዲስ ነው ያስከፈጠው። እናም በዛ ምክንያት ነው ቢኒና ቢኒና ያፌት የተጣሉት እናም ደግሞ አቤል የተጋለጠበትን የተጋለጠበት ምክንያት አንደኛ ጽዮንን ለማዋረድ ነው የፈለገው። ሁለተኛ ደግሞ ያፌትን የወጋው እሱ ነው ዳግም ነው ብሎ በዳግም ላይ ሊያላክክ ሲል ዳግም ደግሞ ደስ የሚል ሲስተም እና አሪፍ ሲስተም ተጠቀመ። አቤላ በሚያወራበት ሰዓት ስልኩን በኪስ ውስጥ አድርጎ ሪከርድ ሲቀዳ ነበር። ይሄ እያንዳንዱ ሪከርድ ደግሞ ለመረጃ ቁጭ ብሎለታል። የሚገርመው ነገር ከዛም በድጋሜ ጽዮንን ለማስፈራራት ሲሞክር ቆይ ምን እየተፈጠረ ነው? ቆይ ምን እየተካሄደ ነው? እያለች ጽዮን አውቃ እንደ ማስመሰል አይነት አደረገችና ቀጥታ ዳግምን ለማስፈራራት አንገቱን ነቅ አድርጎ ሲይዝ ጉድህን አየኸው? ጉድህን ሰማኸው? ብላ ስልኩን ማለት ነው፣ ቀጥታ ወደ አቤል ጆሮ ላይ ደቀነች፣ ማለት ነው ማን ጽዮን። ከዛም ደነገጠ አቤል። ዳግምን አንቆት ነበር ለቀቀው። ወይኔ ጉድ ተሰራው፣ ወይኔ ፌክ ሰሩኝ፣ ወይኔ ጉድ ተሰራው አለ። ወዲያውንም አቤልን በፖሊስ አስያዙት ማለት ነው። የሚገርማቸው ነገር እና በፖሊስ ጽዮንና እና ዳግም አጋለጡት። ከዛም ያፌትም ተጨመረ ማለት ነው። አያችሁ እና በዛን ሰዓት ያክስቴ ልጅ አደል እንዴ ያክስቴ እኮ ልጅ ነው ስለዚህ ዳግም ነው የወጋው ብዬ ለያፌት ብነግር አስበኳል ምን እንደሚያደርግን ያለው ነገር ግን አንዳንዴ ከአንደበታችን የምናወጣውን ቃል ማለት ነው ማንጠነቀ ከሆነ ጉድ ነው የሚሰራ ጉድ ነው የሚያደርገን በዛን ሰዓት በጣም በቃ በጣም የሌለ የሌለ ነው ያወራው ነገር ግን ዳግም የተጠቀመው ሲስተም አሪፍ ነው ብዬ ነው የማስበው ምክንያቱም እውነት መቼም ተደብቀ አትቀርም እሱ አስመስሎም ቢሆን ዳግምን ለማስገደል ለማስጠፋት ቢሞክርም ዳግም ደግሞ በያዘው መረጃ አሁን ላይ ማነው አሳልፎ እንደገና ራሱን ያስያዘው ማለት ነው። አያችሁ ዳግምን የጠቀመው በዛን ሰዓት ያወራውን መረጃ በስልኩ በሪኮርድ በመያዙ ጠቅሞታል። አንደኛ፣ ሁለተኛ አሁን ላይ ሲ አሁን ራሱ ሲ ራሱ ደስ የሚል አድቫንቴጅን የተገኘላት ምክንያቱም ቢኒያምን የምታሳምንበት መንገድ ስለተገኘ ደስ ብሎኛል። ቢኒን የምታሳምንበት መንገድ ተገኝቷል። ለምን ቢኒ በጣም በጺ በኩል ተስፋ ቆርጧል። ይወዳታል፣ ያፈቅራታል ነገር ግን ተስፋ ቆርጧል። የቆረጠበት ምክንያት ልክ በቃ አቤል ከፂሆን ጋር እየተሳሳመ እንዳለ ነው ፎቶ አንስቶ የላከው አቀናብሮ ኢዲት አድርጎ ማለት ነው። ኢዲት የተደረገ ፎቶ ነው ይሄ ፎቶ ማለት ነው። እና ቢኒ ያሰበው እኔን ትታኝ ከዚህ ቆሻሻ ጋር ፍቅር ጀምራ ነው እኔ እንትታኝ ከዚህ ቆሻሻ ጋር ነው አዳል። እስቲ እኔም በምን በምን አንሽ ነው ምን አግዱ ዬባት ነው እሱን የመረጠችው እያለ ራሱንም እየወቀሰ ሲሆን ምንም ከፍ ዝቅ እያደረገ በቴክስትም እንዲሁም በተግባር ሲሳደባት ነበር። ሲሆን ደግሞ እንኳንም ደግ አደረኳ አሁን ርካሽ ሴት ነኝ እያለች እሷም ከሱ ጋር ስትሟገት ነበረ። ነገር ግን ሲሆን ርካሽ ሴት ሆና ሳይሆን እንዳጋጣሚ ነው አግኝቷት ቀረፃ ካደረገ በኋላ ልክ እንደሚስማት እንዲህ አንገቱን ቀረብ ሲያደርግ ጺሆን ደግሞ በጥፊ ድርግምን ያደረገችው ነገር ግን ወዲያውንም ኢዲት አደረገው ማለት ነው። ከራሱ ፎቶ ጋር ኢዲት አደረገውና ቢኒያም ከጺሆን እንዲርቅ ይህንን ሲስተም አቤል ፈጠረ። አያችሁ፣ ይህን ሲስተም አቤል ቢፈጥርም አሁን ላይ እውነታው ቀጥታ ታውቋል። የተደበቀው ሚስጥር ወጥቷል። ደስ የሚል ነገር ማለት ነው። አሁን ላይ ቢኒና እንደመጀመሪያ እንደመጀመሪያ መጀመሪያ ፍቅራቸው እንደሚቀጥሉ ተስፋ አድርጋለሁ። ይሄንን ሪከርድ ቢኒ ሲሰማ ምን ያህል ለሲዮን ትልቅ ቦታ እንደሚሰጥ እርግጠኛ ነኝ። አሁን ላይ አንቺ ርካሽ ነሽ፣ ለእኔ የምትገቢ ሰው አይደለሽም፣ ያለ ቦታ ይን የቀረብኩሽ አይንሽን ማየት አልፈልግም ቢላትም፣ ሲዮንም አዎ ርካሽ ነኝ፣ ምን ልታረግ መጣክ? ለምንድን ነው የምትጠራኝ? ትለዋለች። ነገር ግን ቢኒ አላስቻለውም። በጣም ስለሚወዳት በጣም ስለሚያፈቅራት ማለት ነው እና ከዛ አሁን የርካሽ ነኝ ተወኝ ብላ እንዲሁም ፍቅረኛ እየጠበቀኝ ነው ብላ እሱን ለማስቀናት አውቃ እኮ ነው። ቢኒን እኮ ተወዷለች ማለት ነው። እንደም ፍቅረኛ እየጠበቀኝ ነው እንዲሁም ስልክ ደወለልኝ ብላ እያናገረች ቢኒያምን ጥላ ስትሄድ፣ ቢኒያም ደግሞ በጣም ተናዶ ስለነበር ገኒ አጠገብ ነበረ። ገኒ ደግሞ ጉሊታውን ጀምራ እየሰራች ነው። እሷም አሁን ቀስ በቀስ እንደምታደግ ተስፋ እናደረጋለን። ያው አንድ ሰው ከትንሽ ነገር ነው ትልቅ ከፍታ ላይ የሚደርሰው ማለት ነው። እናም ደስ በሚል መልኩ እሷም ጉሊታውን ጀምራ እየሰራች ነው። እና ቀጥታ ወደ ገኒ ሲሄድ ምን ሆነህ ነው ቢኒ? ልክ አይደለህም። ከጽሆን ጋር ግን ሰሞኑን ልክ አይደላችሁም። ለምንድን ነው የምትጣሉት? ፍቅር መች ተጀምሮ መች የሚያልቅ ነገር ሆኖ ነው እንደዚህ የምትባሉት? ለነገሩ ሁለታችሁም እኮ እንጭጮች ናችሁ አለቻቸው። ማለት ነው ሁለታችሁም እንጭጮች ናችሁ። ስለዚህ መች ጀምራችሁ መች ነው ደግሞ የሚያልቀው? ፍቅር እንደዚህ በቀላል የሚያልቅ ነው? ሁለታችሁም እኮ ገና ስለሆናችሁ ነው፣ አልተግባባችሁም። ፍቅር በቀላሉ የሚያልቅ ነገር አይደለም ልጄ፣ እባክህን ቢኒ እንደዚህ አትሁን ብላ ገኒ አበረታታችው። ከዛን አይ ለኔ የምትገባ ሴት አይደለችም ሲል እባክህን፣ የተፈጠረ ነገር አለ አለችው ገኒ። አይ ምንም፣ በቃ እንዲሁ ነው አላት ማለት ነው። እንዴ ሳትጀምሩ እንዴት የእሷ ነገር በቃኝ ትላለህ? እባክህን ቢኒ ለመረጋጋት ሞክር፣ እንዲማ ማለት የለብህም። ምን ማለት ነው ገኒ ብትለውም ያለው ነገር ለገኒ አልተናገረም። ከዛም ከገኒ ጋር እያወሩ እያለ ናታን ቀጥታ ስልክ ተደውሎለት እያወራ ወደ እነሱ እየመጣ ነበር። የሚገርማቸው ነገር እየመጣ እያለ ናታና አሁን ላይ እየተከታተሉት ነው። የሆነ የሚሰራው ስራ እንዳለ እንዳለ ይመስለኛል። የሆነ ስራ እየሰራ ነው። ማንም ሰው የሚያቅ ለ ማንም ሰው እንዲነቃበትም አይፈልግም። አሁን ላይ ግን እየተከታተልኝ ስለሆነ ቀጥታ ወደ ነቢኒያም ከሄድኩኝ እነሱም ከኔ ጋር አብረው እንዳያዙ እኔ ራሴን መሰወር አለብኝ ብሎ ስልክ እያወራ ህልም ሲል እንዴ የተፈጠረ ነገር አለ እንዴ ናታና አሁን እዚህ ጋር አላየሁትም እንዴ ወዴት ገባ አለች ገኒ ቢኒም ኧረ እኔ እዚህ ጋር አይቼው ነበር ምናልባት የተፈጠረ ነገር ይኖራል ብሎ ስልክ ለናታን ሲደውል ናታን ደግሞ አይ ምንም የተፈጠረ ነገር የለም ግን ለሁለት ቀን ባንገናኝ ጥሩ ነው ጓደኛዬ ሲለው ቢኒም ለገኒ እኔ ምን አርጊው ነው ግን? ሰሞኑን እኮ ናታን ልክ አይደለም። ጭራሽ እንድቀርበውም እንድንጠያየቅም ሰላም እንድንባባልም እኮ አይፈልግም። ምንድነው የተፈጠረው? ተፈጠረው እኔ እኮ ግራ ገባኝ ገኒዬ ሲል አይ የሆነ ነገር ቢኖር ነው ገኒ ስትለው፣ በፊት እኮ ሰላም ይለኛል። በፊት እኮ በጣም እንዋደድ ነበረ እና በቃ አሁን ላይ ግን እኮ ናታን በጣም ተቀይሯል። እንደ ድሮ አይደለም አለ ማለት ነው ቢኒ። ከዛም ገኒ ደግሞ አይ ተረጋጋ ተረጋጋ ምናልባት የሆነ ነገር ሊኖር ይችላል፣ ተረጋጋ አለችው። ከዛም በኋላ ከዛም በኋላ ማለት ነው ያፌት ቀጥታ ሲመጣ ቢኒም እኔ ሊሄር ነው ብሎ ለገኒ ነገራት። እኔ ወደ ቤት ሊሄድ ብሎ ከዛ ከተቀመጠበት ተነስቶ ወደ ቤቱ ሲሄድ ያፌት መኪና እየነዳ መጣ። መጣና ከመኪና ወርዶ ይሄን ያስከፈትከውን ፋይል የማትዘጋ ከሆነ እገልሃለሁ ብሎ እገልሃለሁ ብሎ ሲያስፈራራው ምንም አታደርገኝም እንደ በፊቱ በጉቦና በተለያየ ነገር ዳኛን ፋይል አዘጋለሁ የምትል ከሆነ ተሳስተሃል ተሳስተሃል አሁን ላይ መቼም መቼም ምን ያልተው ምንም አታመጣም ምንም አታደርገኝም ሲለው ቢኒያም ወይኔ ያፌት ታያለክ ጉድ ነው የምሰራልህ ካለው ማለት ነው አሁን ላይ ያፌት ጉድ ተሰርቷል እውነት ለመናገር ጉድ ተሰርቷል ማለት ነው ያሁኑ ዳኛ እንደ መጀመሪያው ፋይል የሚያዘጋ አይደለም። እሱን ሰምተዋል እወቀው፣ እስከ ጥግ ድረስ እኔ ማስረዳሃለሁ አለ ማለት ነው። ከዛም ታያለክ ምን እንደማደርግህ እኔ ያፌት አይደለሁም ብሎ ከመኪናው ወርዶ ተመልሶ ገባ ማለት ነው። አሁን ሰፈር ላይ ስላለክ ምንም አላደርግህም፣ ነገር ግን አሳይሃለሁ አለ፣ አስፈራራው። ቢኒም ቢኒም ደግሞ እሽ እናያለን አለ ማለት ነው። እናም ከዛ በኋላ ለምንድ ነው ከማየ ጋር ማላስተዋውቅ ብትለውም ናታን ደግሞ ትንሽ እስኪ እንቆይ አላት ማለት ነው። የእነሱን ፍቅር ቀስ በቀስ እንዴት እንደሆነ እየቀጠለ ነው። አዲስ ፍቅር ከናታን ጋር ጀምሯል። ናታንም ኤፍራታን እንደ ድሮ አይደለም የሚያስታውሳትም አይመስለኝም። በዚች ልጅ ምክንያት እንደ እውነት ለመናገር የረሳት ነው የሚመስለኝ። እናም ኤፉዬ ኤፍራታ ደግሞ አሁን ላይ ቀስ በቀስ መረጃዎችን እየተከታተለች ስለሆነ እናም ደግሞ ገኒም እናቴ እንደሆነች ለማረጋገጥ ያህል መመርመር አለብን እያለች ነው። ስልክ ደውላ ስትነግር ነገር ይሄን ያህል ብር ነው ሲሏት ይሄ ሁላ ብርማ እኔ ኬታ እመጣለሁ ብላ ደነገጠች ማለት ነው። እናም የነገሯት ብርበጡ በጣም ብዙ ብር ነው። ገኒ ትክክለኛ እናቴ መሆኔን ማወቅ አለብኝ፣ ማስመርመር አለብኝ ብላለች። እሱንም ደግሞ እርግጠኛ እንደምትሆን ተስፋ እናረጋለን ማለት ነው። ይፉዬ አሁን ላይ ቤዛም ደግሞ ከ ከናታን ፍቅረኛ ከናታን ፍቅረኛ ወንድም ጋር ያላት ግንኙነት በጣም ቀረቤታው የሌለ ጨምሯል። እናም በባለፈው የምታስታውሱ ከሆነ የመኪና አደጋ ያደረሰባት ልጅ ነው። አሁን ላይ በጣም እየተቀራረቡ ነው። እናም ወክ እናድርግ ምናምን ሲላት እንዲህ በዚህ በጠራራ ፀሐይማ አልወጣም ስትለው፣ ለምንድን ነው ከፍቶሻል ምን ሆነሽ ነው ሲላት በፊት አባቷ በመውተ ሰዓት የተፈጠረውን ነገር በሙሉ እያንዳንዱን ነገር የራሷን ህስትሪ የራሷን ታሪክ ቀጥታ ነገረችው ማለት ነው። እሱም የራሱን ታሪክ ነገራት እና አሁን ላይ መግባባት ጀምረዋል እና ያው ሁላችንም እንደምናውቀው ቤዛ የምትወደው ናታን ነው። ናታን ደግሞ የሚያፈቅረው ኤፍራታን ነው። በጣም ይገርማል ፍቅር ያው ተቃራኒ ነው። የምትወዱትን ሰው ማግኘት ይከብዳል። እሷ የምትወደው ሌላ፣ ናታን ደግሞ የሚያፈቅረው ሌላ። ነገር ግን አሁን ላይ ኤፍራታን ረስቶ ናታን የራሱን ህይወት ጀምሯል። ቤዛም ደግሞ አሁን ላይ የናታን ፍቅረኛ ወንድም፣ ባለፈው የምታስታውሱ ከሆነ የመኪና አደጋ ያደረሰባት ልጅ ግን አልተጎዳችም ተርፋለች። እና አኪም ቤት ሊወሰድሽ ብሎ ሲንከባከባት ነበር። እስከ ቤት ድረስ መቶ ውስጥ ጠይቃት ነበር። እሱ ልጃውን በጣም የሌለ ቀረቤታ ጀምሯል። ከማን ጋር? ከቤዛ ጋር እና ጽሆን እራሱ ጠርትራለች። እኔ አላምንም ብላ ሁላ ጠርትራለች፣ የሚገርማችሁ ነገር እና ያም ይህም ሆነ ያም ይህም ሆነ ተግባባቸው። ያም ይህም ሆነ እነሱ ዋናው መቀጠላቸው ነው። በነገራችን ላይ በጣም ደስ ብሎኛል። ከሀረግ ድራማ ምን ተማራችሁ? እስኪ ከሀረግ ድራማ ምን ተማራችሁ? የተማራችሁትን አስተያየታችሁን በኮሜንት አስቀምጡልኝ ማለት ነው። የሀረግ ድራማ በጣም አሪፍና አስተማሪ ድራማ ነው። እናም ሁላችንም ኤፍራታና ናታን አንድ ቢሆኑ አንጠላም። እስኪ ለወደፊት የሚፈጠረውንም እናያለን። አሁን የጀመረውስ ፍቅር የናታን ፍቅር ይቀጥላል ወይስ እስኪ አስቴታችሁ በኮሜንት አስቀምጡ። ቤዛም አዲስ ሕይወት ጀምራለች በጣም ደስ ብሎኛል። ሁሌም እየከፋት ነበረ፣ ግን ብቸኝነት በጣም ይጎዳል። እውነት ለመናገር በጣም ብቸኝነት አሁን ላይ ሁሉም ጥለውኝ ሄዱ አባዬ ሲኖሩኝ ሁሉም ይንከባከቡኝ ነበር። አሁን ብቼን ቀረው እያለች ራሷን ከምትወቅስበት ወቀሳ ወጥታለች። አዲስ ህይወት በመጀመሯ ደስ ብሎኛል። ጺ ደግሞ በጣም ጠርጥራለች። ይመችሽ እያለቻት ነው። እናም ጺ ደግሞ ከቤኒ ጋር እንደ አዲስ አሪፍ ፍቅር አሪፍ ህይወት እንደምትቀጥል ተስፋ አደርጋለሁ። ምክንያቱም የተደበቀው ሚስጥር በአደባባይ ስለወጣ ግልጽ ስለሆነ አቤላም በፖሊስ እጅ ስለተያዘ በጣም ደስ ብሎኛል። ምክንያቱም ክፋትን የሚሰራ ሰው ይሄ ነው የሚገባው ቅጣት ይገባዋል። አቤል ከኋላ የሚሰራው ተንኮል በጣም የሚደብር ተንኮል ነው የሚሰራው። ምንም ያላደረገችውን ፅ አድርጋለች ብሎ ለፍቅረኛዋ መላክ በጣም ከባድ ነው። እናም መቀጣቱ አይቀርም። በነገራችን ላይ እናም እናንተ እንደምታስቡት እንደው አሁን ናታን የእውነት ኤፍራታን የሚረሳ ይመስላቸዋል። እኔ በበኩሌ ኤፍራታን መቼም ሊረሳት አይችልም። ኤፉዬም በጣም ነው የሚያፈቅራት። እና ለዛሬ ሬዥ የመጣሁት ቪዲዮ ይሄንን ይመስላል። ያው እንዳየኑ፣ አቤላ ተጋለጠ፣ በፖሊስ ተይዟል ማለት ነው። ያፌትን መቼም ሊፋታው አይችልም። ለዛሬ የመጣት የመጠት ቪዲዮ ይሄን ይመስላል። በጣም አመሰግናለሁ። ባይ ባይ።